እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው፣ እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ። እንደውም የድንግል ማርያም ልጅ መሆኑ የእሱም ትህትናው ነው። የእኔ እናት ለእናንተ ምን እናት ትሆናት? ልጅ አልሆንም ይባላል? ነውር ነው በእውነቱ አመተ ምሕረት ትብለን እኮ መቁጠር የጀመርነው ድንግል ማርያም ከማሕፀኗ ክርስቶስ ከተወለደ ጀምሮ ምሕረት መቁጠር ያስጀመረችን ናት ምሬታቸው አንዱ ሔዋን እኮ ፍዳ መቁጠር ነው ያስጀመረችን አመተ ምሕረት ምሕረት እንድንቆጥር ያደረገችን እናት ማን ምሬታቸው ዓይኗ ንጹህ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረግሽ ተብሎ ተጻፈ። አንደበቷ ክርክም ያለ ነውር የሌለባት